እኔም ዶክተር ነኝ። ያን ሁሉ ዓመታት አንገቱን ቆልምሞ ሌት ቀኑን ሰውቶ እድሜውን ገብሮ መጽሐፍ ስር አንግቶ ስንቱን ካልጋ ላይ ክሙ አስነስቶ ክቡር ያለው ዶክተር እንዴት እናያለን? የሚበሏቸው ይሰማል ወይ መንግሥት ይሰማል ወይ ህዝቤ ከደም ጋር አድሎ ከታመመ ሁሎ የምታምጥ እናት ከምቷ ገላግሎ ስንቱን ከስቃይ ላይ ከአምላክ ጋር ፈውሶ? ስንቱን ያዳነው ሰው ትንሽ አረፍ ሊል ቤቱ ተመልሶ፣ ለእንጀራ ጎሎት፣ ለቤት ከላይ ጎሎት፣ እንዴት ይታመማል። እውነት ለመናገር አልገባንም እንጂ እንደ ሀገር ያማል አባው። ሁሉም ይቀር ለራሴ ኖራለሁ፣ እኔም ህይወት አለኝ፣ ለቤቴ ሆናለሁ፣ ከዛሬ ጀምሮ ነጋዴ ሆናለሁ፣ ቲክቶከር ሆናለሁ ብሎ ያቆመለት የሀገሬ ዶክተር ምንድን ነው ምን ሆነው? እውነት ለመናገር በነገራችን ላይ እውነተኛ ታሪክ የሆን እንገራችሁ ዶክተር ጓደኛዬ ስንት የተለፋበት ስንት የጠበቅንበት እንባ እያፈሰሰ የተናነቀው ከሙያው ርቋል። መኖር ሲከብድበት ኋላ ይቆጨናል፣ ችላ ያልንበት የኋላ የኋላ አድጌ የተምሬ ዶክተር ሆናለሁ ሚል ልጅ አጣንነት። ስለዚህ ላለው ስለዚህ ላለው ስለዚህ ላለው እናቴን አክሞ አባቴን አክሞ ወንድሜን አክሞ እህቴን አክሞ ሰው አድርጎ ያቆመኝ ሚስቴንም አዋልዶ ልጄን የሸለመኝ ቆስሏል አድፏል ሳይል መድኃኒት የሆነኝ የዶክተር ጥያቄ እስኪመለስ ድረስ ሙያዬ ባይሆንም ጥያቄው የሚያገባኝ ጥያቄው የሚገባኝ በቃ እኔም ዶክተር ነኝ። ይሰማሉ መንግስት፣ በነገራችን ላይ ይሄ ጥያቄ ፍትሐዊ ጥያቄ ነው። ባለስልጣንም ሆንን ተራሁም ህዝብ ሆንን ሁላችንም እንታመማለን። ልጆቻችን የሚወለዱት በሆስፒታል ነው፣ በዶክተሮች እጅ ነው፣ በነርሶች እጅ ነው። ደስ ብሎት የሚያክም ሐኪም ነርስ ለመድሃናችን ዋስትና በዛ ላይ እስከ መቼ ድረስ ነው ባለሙያዎቻችንን ወደ ውጭ ሀገር እየሰደድን የምንቀጥለው? በቃል ማለት አለብን እኮ ዶክተሮች የኛው ናቸው፣ የእናንተው ናቸው። ስለዚህ ይሄ ቀን ጥያቄ ነው። ጥያቄያቸው ይመለስ፣ የሁላችንም ጥያቄ ነው። ጥያቄው እስኪመለስ ሙያዬ ባይሆንም በቃ እኔም ዶክተር ነኝ።